አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ወዲቶች እንዴት ናቸው? ዛሬ ማሳያችሁ ቀለል ያለና ከባለፈው ለየት ያለ በላሊጥ አሰራር ነው ማለት ነው። ባለፈው ማሳያችኋለሁ፣ ግን ያሁኑ በለየት ባለ ዘዴ ነው ማለት ነው። እዚህ ጋር የሚያስፈልገን እንቁላል አለኝ። እዚህ ጋር ጀውዘል ህንድ አለኝ። ኮኮናት መጅሮሽ ይባላል ወላ ጀውዘል ህንድ። እዚህ ጋር ዘፈራን አለኝ። ሄላ አለኝ። እዚ ጋ በላሊጥ አለኝ። እዚ ጋ ስከራለኝ። ወደ አሰራሩ እንሄድ። በዚህ መልኩ ሰመኔን ካደረግኩ በኋላ ሽንኩርት የማያስፈልገኝ፣ በቅቤ የአረቦቹ ሰመን የሚባለው ሰመን በለዲ። ከዛ እንቁላሌን ከላይ ያደርጋ፣ ከስ ምንድን ነው ሰብሬ ያደርጋለሁ። ሽንኩርት የማያስፈልገኝ

ጃውዘል ንዱ በጣም ነው ነው የሚጣፍጠው። ከዛንደሲኑ በኋላ በላ ው ጨምራ ከላይ እንደገና ስኳር ጨምርበታሉ ስለሚያንሰው ማለት ነው። ለሁለት ኪስ በላሊጥ አራት ፍንጃል ስኳር ነው የሚያስፈልገው። ከዛ በዚህ ሚክስ ሚክስ እናደርገዋለን በደንብ እናቀላቅለዋለን ከእንቁላሉ ጋር። ከዛ ጋጋችንን ቀንሰን ለ30 ደቂቃ እናበስለዋለን። ከዛ ፈራችንን ከላይ እናደርጋለን፣ ለከለር ማለት ነው ከዛ ግድ እናደርገ ነው፣ በእንፋሎት ይበስላል። ከዛ በአልሙኒየም በደንብ አድርገን እንዘጋዋለን ማለት ነው። በእንፋሎቱ ብቻ እንዲበስል አድርገን ከላይ ክዳን ከድ ነውና በእንፋሎት ይበስላል ማለት ነው። ለበላሊጣችን የሚሆን እንቁላል በዚህ መልኩ እንጠብሳለን። የኔ ሰዎች በላት ላይ እንቁላል ይወዳሉ፣ ማለት ነው። ከዛ በላሊጣችን በዚህ መልኩ ደርሶልናል። ማሻአላህ ተባረከ ረስማ ወህማን ከ ሰላሳ ደቂቃ በኋላ እንደዚህ ሆኗል ማለት ነው። በጣም በስሏል። ማሻአላህ ጋዙን መቀነስ የሚጠቅመው በእንፋሎቱ እንዲበስል፣ ጋዝ ከጨመርንበት ግን ከቂጥም ያራል። እንትን የሚላል ማለት ነው። በጣም ይቆራረጣል። እንዲቆራረጥ ደግሞ አይፈልጉም አረቦች። በዚህ መልኩ ከዛ ወደ ማቅረቢያ ሀራራችንም እንገለብጣለን። ያው ወደ ውጭ መሄድ ስለሆነ እዚህ ጋር ነው የምንጨምረው፣ ሀራራ ላይ ማለት ነው። ማሻ አላህ ተባረክ ረህማን ውዶች ሞክሩት፣ በጣም ትወዱታላችሁ። በጣም ነው የሚጣፍጠው። ኢንሻአላህ ነው ነችሁት ደስ የሚል ጣዕም ያለው ማለት ነው። ለአሰራር እራሱ ሽንኩርት ምናምን ንክተ ምናምን እስከምትሉ ቀለል ያለ አሰራር ነው ይሄ እና ደግሞ ጣዕሙ የተለየ ነው። ሞክሩት፣ ትወዱታላችሁ ማለት ነው። እንቁላላችንን በዚህ መልኩ ከላይ ድርግ እናደርጋለን ቶሎ መሰጥ መዝጋት አለብን እንዳይ በርድ ነው ያው። በላሊጥ ትኩስ ሲሆን ነው አሪፍ ለመቅረብ። ቢያንስ ለምሳ ከሆነ ማለቴ ለራት ከፈለጋችሁ ልታቀርቡ 30 ደቂቃ ሲቀራ፣ ያኔ 10 ደቂቃ ሲቀራችሁ ወደ ሀራራ መገልበጥ ማለት ነው። ትኩስ ካልሆነ በላሊጥ አይጣፍጥም። ትኩስ ነው በላሊጥ የሚጣፍጠው ማለት ነው። እና ውዶቼ የዛሬው ቆይታችን ይሄን ይመስላል። ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አብራችሁ ስለቆያችሁ፣ ስለተከታተላችሁ ስለተከታታላችሁ ከልብ አመሰግናለሁ። መልካም ጊዜ ይሁንላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ